ይህ ህያው ምስክር ነው። ሰላም ለእናንተውን፣ ተመልካቾቻችን እንዲ ከርማችኋል? ይህ ሲኤምኤን ቴሌቪዥን እና ሬዲዮ የሚያዘጋጅላችሁ እና በተስፋ ብሮድካስት ኔትወርክ በአየር ላይ እንደዚሁም ደግሞ በሲኤምኤን ቴሌቪዥን እና ሬዲዮ ዩቲዩብ አድራሻ በዓለም ዙሪያ ለምትገኙ ኢትዮጵያና ኤርትራውያን የሚተላለፈው ህያው ምስክር ሳምንታዊ የቴሌቪዥን ዝግጅታችን ነው። ሳምንቱን ጠብቀን መልሰን ተገናኝተናል። ባለፉት ሳምንታት የተለያዩ እንግዶችን ወደ እናንተ ሳደርስ ነበር። በዛ ብዙዎቻችሁ እንደተባረካችሁ እንደተጠቀማችሁ፣ እንደተለመደው እየነገራችሁን ትገኛላችሁ። በተለይ ደግሞ እህታችን ነቢይ ብርቱካንና እንደዚሁም ባለቤቷ ነቢይ ብርሃኑ በሰጡት ምስክርነት ብዙዎቻችሁ ተጠቅማችሁ እንደዚሁም ደግሞ ይህንን የጸሎት አገልግሎት እንፈልጋለን ብለው በዛሬ ሁለት እንግዲህ ብዙዎቻችሁ መታችሁ እዚህ ሲሜን ስቱዲዮ የጸሎት አገልግሎት አብረን በጋራ አድርገን ነበረ። ያው በቪዲዮ አልተቀረጸም፣ የጸሎት አገልግሎቶች አይቀረጹም። ምክንያቱም አገልግሎት ስለሆነ ሰዎች አገልግለው ተገልግለው መሄድ አለባቸው። እሱን ለቴሌቪዥን ፍጆታ መዋል ተገቢ አይደለም። ምስክርነት ግን ወደ እናንተ እናቀርባለን። ሲፈወሱ እግዚአብሔር ክስ ያደርግላቸው ወደ እናንተ እናቀርባለን። ዛሬ እንደገና አንድ እናታችን እየቀርብ ያለው ከዚህ በፊት አቅርቤላችሁ ነበር። አራት ተከታታይ ክፍሎች በዩቲዩብ እንደዚሁም ደግሞ በተስፋ ቴሌቪዥን የምትከታተሉ ደግሞ በሁለት ተከታታይ ክፍል የቀረበላችሁን የወይዘሮ በቀሉ ስዩም ምስክርነት ታስታውሳላችሁ። ወይዘሮ በቀሉ ስዩም የሶስት ልጆች እና የስድስት የልጅ ልጆች እናት ናቸው። እንግዲህ ከዚህ በፊት ምስክርነታቸውን ሰምታችኋል። ዛሬ እንደገና መልሰን ተገናኝተናል። ወይዘሮ በቀሉ እንኳን ደህና መጣሽ። እንኳን እንደናቆያችሁኝ ለዚህ ቀን ያበቃንኝ እግዚአብሔርን አመሰግናለሁ። እጅግ አድርጌ ከፍ አድርገዋለሁ። ስሙ ይባረክ። አሜን አሜን። እንግዲህ ምስክርነትሽ በጣም ብዙ ቦታ ነው የገባው እና ብዙ ሰው የተባረከበት ስልክሽን እዛ ላይ ስላላስቀመጥኩ እንግዲህ አንቺ ጋር ብዙ ሰው አልደወለም፣ ግን በአካል ሲያገኙ ይነግሩሻል ብዬ አስባለሁ። እንዴት ነው አንቺ? አይ ከተለያዩ ቦታም ደውለውልኛል በእርግጥ እንዲህ አጋጣሚ ያገኙ ሰዎች ምስክርነት ላይ አየንሽ ብለው ከቤተሰቦቼም ወንድሜ ወንድሜ ልጆች ሁሉ ስትመሰክር ያገኘንሽ ብለውኝ በየትኛው ቴሌቪዥን ላይ ብዬ ጠየኳቸው። ማለት ብዙ ቦታ ላይ ነበርኩ በተለያዩ አጋጣሚዎች ብዙ ቦታ ላይ ስለነበርኩ ስጠይቃቸው እንደዚህ ያለ ቴሌቪዥን ላይ አይተንሻል ጠዋት ከፍተን ምናምን አሉ። አይ በቃ ጥሩ ነው ብዬ አያውቁትም ነበር ራሱ። ምክንያቱን የመሰከርኩበትን ምክንያት ቤተሰቦች አያውቁም። ወንድም አያውቅም ነበር ታሪኩን ሲሰሙ ታሪኩን በሙሉ ወንድሜ ጠዋት ነበረ ደውሎልኝ። እንዴት ነው ያዳመጠኝ! ልክ እንደ አዲስ በቃ እንዳልተገናኘን ሰው ነው ያዳመጠ ማለት ነው። ምክንያቱም ከመጀመሪያ አንስቼ ነገርኩት፣ እንዲህ እንዲህ እንዲህ እንዲህ ነበረ። ይሄንን ደግሞ ሲከሰቱ አንተ እኔ እናንተ አልነበርንም አንተ ጦር ሜዳ ነበር፣ እኔ ደግሞ እንደዚህ ያለ ቦታ ነበርኩና አልተገናኘንም፣ አላወራልም ስለዚህ ጉዳይ ብዬ ዘርዝሬ ነግሬው፣ በጣም አልተደነቀ ወንድሜ። አያውቅም ነበረ ሚስጥሩን በጌታ ነው። አሀ እኔ ወዲያው አግኝቼ ጌታን አልቆየም። እኔ ሁለት ሺህ ዘጠኝ ጌታን አገኘሁ። ሁለት ሺህ ዘጠኝ መስከረም ሀያ ማታ አራት ሰዓት ላይ ጌታን ስቀበል በቤቴ ውስጥ በቴሌቪዥን እዚህ መጥቼ ህዳር ላይ ምስክርነት ሐዋሳ ሄድኩ። እኔ ጌታን ያገኘው በቴሌቪዥን ነው እመሰክራለሁ ብዬ አልፌ ለማንም አልነገርኩም። ሐዋሳ ሄጄ ሳምንት ተቀምጬ እዛም ቸርች መስክሬ ተገልግዬ ስመለስ አዲስ አበባ ላይ መገናኛ ደርሼ ደወልኩ ለሂሩት። አዎ እና በዛ ምክንያት ለወንድሜ ደግሞ ልጁ ውጤት አላመጣችም ነበር። ሲጠይቀኝ እንደዚህ እንደዚህ ሆነች ሲል፣ በቃ ጄት ሄጄ አስተምራት አለው እዛ። ብዬ እጃት ሄድኩ ከቤት ለካ ትንሽ ልጅ አለች። በጣም ቆንጆ ናት። በጣም እናት ትታመማለች። ልጅቷ አጋጣሚ ልጅ ያቺ ይዣት የሄድኩት ልጅ ስደውል የአባቷን ስልክ የእናቷ ወንድም ይዞት ለቅሶ ቀብር ሄዷል። ከዛ እየተለቀሰ ትሰማና ው ብላ ትጮዋለች። ምን ሆነሽ ነው ስላት፣ እህቴ ሞተች። እንዴ ምን መጣ ታማለች እንደው ባልመጣሁ ትምህርቱ በቀረብኝ፣ ብላበለች እና እኔም አለቀስኩ። ከዛ የሆነች ዘመዴ ደግሞ ነበረች ዩኒቨርሲቲ ልትማር ቤንሻንጉል የመጣች እሷ ደግሞ እንደ አጋጣሚ ለረፍት ቤት ነበረች። እስቲ ተረጋጉ፣ አታልቅሱ፣ እኔ ደውዬ ልጠይቃለች። እና ደወለች ማለት ነው። ስደውል አረ የአባቷን ስልክ የያዝኩት እኔ ነኝ፣ አጎቷ፣ የእናቷ ወንድም እድር፣ ልቅሶ፣ ሰው ሞቶ ቀብር ሄጄ ነው አለ ማለት ነው። ከዛ መጣችና አረ ተረጋጉ እንዴ ያልሞተች ልጅ ላይ የምታለቅሱት ምናምን አለች። ምንድ ሰማይ ስላ ደውዬ እኮ አጎቷ ልቅሶ የእድር ልቅሶ ሄዶ ነው እንጂ ልጅቷ አልሞተችም ትለኛለች ማለት ነው። አሁን ጠዋል ኔ ተዘጋጀን በቃኛ ወደዚህ ወደ ሀገር ቤት። ከዛ ለወንድም የደወልኩለት ጠዋት ተነሳውና፣ ደህና ደርክ እንደነ ደናነ ደና፣ ልጅቷ ተሻላት ስለው አራሟታል አልተሻላትም አለ እኔ ምነግርህን ትሰማለህ? ትእዛዝ ነው የሰጠሁት እንጂ መልዕክትም አይደለም። ከዛ ታላቅ ላይ ደግሞ እኔ አሁን ምልህን ትሰማለህ ስለው፣ አዎ አለኝ። እንግዲያውስ ምልህን ምሰማ ከሆነ ጆሮ ወደ እኔ አድርግ። እኛ ኢማና ማለት የአባታችን አባት ነው አያታችን። የኢማና ቤተሰብ የበላ ዘንዶ እኛን አይበላም። እነሱን የጨረሰ በየመንገድ እየጠበቀ እንደሰው ሰው እያስፈራራ ድልድይ እየከተተ የገደላቸው እኛን አይገለንም። አሁን ምን ማድረግ አለብን? አልኩት። እኔ እናንተ ከዛ መዳን አለብን፣ ነፃ መውጣት አለብን። አንተ ቀጣይ እሑድ የአሁኑ እሑድ ሲመጣ ቤተሰብን ጠቅላላ የታመመችውን ልጅ ሳይቀር ይዘህ ሄደህ ጌታን እንድትቀበል፣ እኛ በጠላት እጅ ገብተን አንሞትም። ሌላ ወንድምሽ መስሎኝ ነበር። አይደለም፣ ያኛውማ ትንሹ መጀመሪያ ጌታን ያገኘ ታሞ ተሰዶ በረሃ ሄዶ ማለት ነው። እ አለኝ እነሱን የበላ ዘንዶ እኛን አይበላም። እኛ ማምለጥ አለብን። እኔ ጌታን ተቀብዬ ነፃ ወጥቻለሁ። አንተም ደግሞ ቤተሰቦች፣ ልጆች ነፃ እንዲወጡ የአሁኑ እሑድ እንዳታልፍ፣ ያለበለዚያ አንቀባበርም፣ እናንተ አንጠያየቅም። ሄደ ጌታን እንድትቀበል ስለው አልሻለኝ። አዎ እኔማ፣ አልኩ እሺ። እኔ አለኝ እሺ ያለኝ፣ በቃ ሚስትንም ንገራት፣ ቤተሰቦችን ጠቅላላ ይዘህ ሄደ፣ እሑድ ጌታ እንድትቀበሉ፣ ይሄ ሰይጣን አሁን ጠቅሎ ከቤት ይወጣል አልኩት። እሺ አለ። እሑድ እንዳልኩት ሄዶ ጌታን ተቀበለ። ልጅቷ ዳነች፣ ከሞት ነፃ ወጣች። ላም ሞተች። ከእዛ በጣም ደስ ይላል። አድጋሚ ቢሆን አዳብ ስራ ስለሆነ እውነት ነው። ላሚቷ ሞተች ብሎ ሲለኝ ላም በገንዘብ ይገዛል ልጅ በገንዘብ ይገዛል? አይገዛም። እንኳን ጦሷን ይዞ ሄደ ብዬ በዛ ጌታን ተቀበለ። ወንድሜ ቤተሰብ እስካሁን በጌታ ናቸው። እነሱ ልጆቹ ጠቅላላ፣ የልጆቹ ሚስት ሁሉ በጌታ ናቸው። አሜን፣ እግዚአብሔር ይመስገን። ከአንቺ በፊት ነው? እሱ ጌታ ነው ተቀበለው? አዎ፣ እሱ ከኔ በፊት በጣም ረጅም ዓመት ነው። እኔ አረብ ሀገር ነበርኩና የልጅ እኔም ፍለጋ ይወጣል። ዝም ብሎ በደመነብስ ቤንሻንጉል አሶሳ የሚባለውን ይሰማና አሶሳ ናት ያለች ብሎ ሲመጣ እዛም ሳይደርስ መንገድ ቀይሶ ወደ ሌላ ሀገር ይሄዳል። ይሄድና እዛ በረሃ ስራ አግኝቶ ይቀመጣል ማለት ነው። እዛ ባገኘበት የአእምሮ ችግር ይፈጠርበትና የልጅ ይታመማል። በጣም ነው የሚታመመው ከዛ ሲታመም ወሰዱት። ጌታን ተቀበለ ማለት ነው። አሁን ለኔ በቂ ይለኛል ስናወራ እኔ እኮ አብታሙ አልኩት። አላውቅም ታላውቅም ነበር ጌታ እንድትቀበል ልጆች እንዲድን። አይ አለኝ እኔ እኮ ስንት አመት የመሰለሽ ታምሜ እንደዚህ አይነት ችግር ገጥሞኝ ጌታን የተቀበልኩት። አንቺ እስክትቀበይ ግን አታውቂም ነበር ማለት፣ ሩቅ ለሩቅ ነው ያለ ነው። ከዛ በስልክ ነው እንዲህ አልኩት። ግን አንቺም ፍለጋ ሄዶ ነው እኔም ፍለጋ ወጥቶ ነው። ከዛም በኋላ ስማ አልኩት፣ እኔ ጌታን ማግኘት በጣም ደስ ብሎኛል። ለምን? እኔም ጌታን ስላገኘው ስለው፣ በጣም ደስ አለው፣ በጣም ደስ አለው። በምን ምክንያት አለኝ? አይ እንግዲህ እግዚአብሔር ቤቴን አንኳኩቶ መጥቶ ነው አንተ በህመም አገኘኸው አድኖ እኔ ግን ወድጄ ተቀበልኩት ለምን የመጣበትን ምክንያት አላውቅም እግዚአብሔር ግን ቤቴን አንኳኩቶ መጥቶ ማታ ከምሽቱ አራት ሰዓት ላይ ጌታን ተቀበልኩ አልኩት በጣም ተገረመ በቃ የታናሽ የታናሽ ነው እዛም በኋላ በዚህ አለፈ እሱ አሁንም በጌታ ነው አገልጋይ ነው አገልጋይ ነው የት ነው ያለው ለቀምት አልፎ ወደ ውኬ የሚባል ሀገር ነው ያለው። እዛ ነው እንግዲህ፣ ከሰማ አንድ ቀን መተደማ አይቀርም። ከዛ በዛ ጌታን ተቀብሎ እሱ እስከዛ ድረስ ያው አገልጋይ ሆኖ እያገለገለ ያለው አሁን። በቀደም ራስ ተደዋውለን ተመጣለ ምናምን ስለ እያገለገልኩ ነው አየው ምስክርነት። እሺ አላየም። ከዛ እንግዲህ አሁ ሳልኩት በእንደዚህ እንደዚህ የሚባል ቴሌቪዥን ካለህ አስጭንና ምስክርነቴን የለ እንድታይ ብዬ እሱን መልክት ነገርኩት። በቃ ያለው ችግር የለም አለ። በዚህ አለፈ እና እኔ 2009 ጌታን ስቀበል መስከረም ወር ላይ 2011 መጋቢት ወር ላይ ነው የታመምኩት። መጋቢት ወር ታምሜ አላውቀውም፣ ምን እንዳመመኝ። ደህና ነኝ ምንም። ጌታን ከተቀበል በኋላ አ ጌታን በ2009 ተቀብዬ 2011 ነው። አሁን ምግብ ቤት ከፍቻለው ስራዬን እሰራለው በጣም እሰራለው፣ ግን ውጊያ አለብኝ። ውጊያው ምክንያቱ አይገባኝም። ጌታ ተቀብዬ አዲስ ስለሆንኩኝ ምክንያቱን አላቀውም፣ ግን ሁሌ ያመኛል። በጣም የተለየ ህመም ያመኛል ከሰኞ እስከ አርብ በስራ ላይ መቆየት አልችልም። ሐሙስ ሐሙስ ሙሉ ወንጌል ቁጥር አንድ የሚባል አለ ቤኒሻንጎል፣ እዛ ሄጄ ማታ ካልተጸለየልኝ ሐሙስ ማታ አርብ ጠዋት ተነስቼ ስራ መስራት አልችልም። ውጊያ በጣም በኃይለኛ ውጊያ አለብኝ። በግራና በቀኝ ውጊያ አለብኝ። ያን ጊዜ ደግሞ መንፈስ ቅዱስን አላውቅም። ጌታን ተቀብዬ አዲስ ነኝ። ጌታ ይናገረኝ ነበር። እንደዚህ እንደዚህ አይነት ውጊያ እንዲህ እንዲህ እንዲህ እያለ ይነግረኛል። ቤተክርስቲያን ሲጸልዩ ልጅ ማለት ነው አው → ሲጸለይልኝ፣ እኔም ደግሞ በግልጽ ያሳየኛል ፊት ለፊቴ ላይ እነሱ እየጸለዩ ተጨንቃ የመጣች በጣም ተጨንቄ ነው የሚሄደው። በቃ ከሰኞ ሐሙስ ክደርስ በጣም በግዴታ ነው። ሐሙስ ሐሙስ የግድ ዛይዬ ከላይ ላይ መራገፍ አለበት። እንትን መንፈስ የሚዋጋ ተመልሶ ይመጣል በየሳምንቱ ያው ነው ከዛ አንድ ቀን ተጨንቃ የመጣች ነብሳለች። በጣም ኃይለኛ አገልጋዮች አሉ እዛ ሙሉ ወንጌል ቁጥር አንድ እና ተጨንቃ የመጣች ነብሳለች ባካችሁ፣ ምቱ፣ ምቱ፣ ምቱ እያሉ ይጸልያሉ። ሲጸልዩ ያ መንፈስ በግልጽ መጥቶ ይታየኛል። ሲታየኝ እንዴ ለእኔ ነው እንዴ ለካ ብዬ ስል እነሱ የሚጸልዩት እና እኔ ማየው አንድ እየሆነ አንድ እየሆነ ይመጣል። በራዕይ ቆሜ እየጸለይኩ እኮ በጣም ጸልያ ያለው እናቶች አሉ የሚጸልዩ፣ ወንዶች አሉ የሚጸልዩ፣ በጣም ነው የሚጸልዩት። ከዛ ምንድነው ይሄ ነገር ብዬ ስል ይሄ እኮ በግራና በቀኝ የሚዋጋሽ የሙስሊሞች መንፈስ ነው፣ ከፊት ለፊትሽ ያለውና ከጎንሽ ያለው የሚልኩብሽ መንፈስ ነው እያለ ይነግረኛል። እንዴ መንፈስ ምን አይነት መንፈስ ነው እያልኩኝ ሁሉ እንትን ውስጥ ገባል፣ ጥያቄ ውስጥ ገባለው። እና መልሼ ደግሞ ስጸልይ፣ አሁን ታያለሽ ምን እንደሚወጣ ከቤት ይለኛል፣ በጆሮዬ ማለት ነው። ከዛ አይነን ጨፍኝው፣ አይነን ጨፍኝ እየጸለይኩ እያለ ይሄ ኮረት የለም እንትን፣ ገረጋንቲ ለመስራት አደለም፣ ጠጠር ጠጠር የተሰባበረ ጠጠር፣ እሱን ጠጠር አንድ መኪና ሙሉ ቤቴ ውስጥ እዛ የምነግድበት ቤት ውስጥ ተራክፏል። በሬንጅ ተጣብቆ እንደተገለበጠ ተጣብቆ ቁጭ ብሏል። ቤቴ ውስጥ እነሱ እየመቱ ሲጸልዩ ሲጸልዩ ሲጸልዩ እዩ ይለኛል መንፈስ ይሄ የሚሰራውን ስራ ከቤት የሚወጣው ነው። ይው ይለኛል። እዛው ቤተክርስቲያን ቆሜ እየጸለኩ ግን አዲስ ነኝ እንግዲህ ማለት ጌታን ተቀብዬ ተጠምቅ ያለው እንጂ አዲስ ነኝ፣ በቃ አመት ምናምን ነው። ራእይ አላቅም፣ ምንም አላቅም፣ ግን የሆነ የሚሰማኝ ስሜት አለ። በተለይ ጠዋት 12 ሰዓት ላይ ተነስቼ ምግብ ቤቱን ልከፍት ስል ቴሌቪዥን ነው ቅድ የማስገባውና መዝሙር ወይ ስብከት ፈልጌ ይከፍታለሁ። ከዛ ከስብከትና ከመዝሙር ጋር በጣም ነው ጊዜን ማሳልፎ የሚሰማኝ ደስታ ይሄ ነው የሚባል አይደለም። በመንፈስ ሆንሽ እና ያን ነው ማቀው እንጂ ምንም ድምፁን ሰምቼ ማላቅም፣ ስለ መንፈስ ቅዱስም ተወርቶልኝ አላቅም። ከዛ እያየው እያለ ያ በሬንጅ የተጣበቀው የተገለበጠው ጠጠር እንዴት ነው አሁን? የኔ ቢጤዎች አንዳንድ ጊዜ ከመነዳሪ ለብሰው ግርጅ የሌላቸው የሚፋቀቁት ልክ እንደዛ እየተንፋቀቀ ከምግብ ቤቴ ወደ በር ይወጣል። የኔ ቤት ደግሞ አስፓልት ዳር ነው እግረኛ ጫፍ ላይ ነው ቤቴ። ይሄ እግረኛ ነው፣ ይሄ ደግሞ አስፓልት ነው፣ ይሄ ደግሞ ቤቴ ነው የምሰራበት። ከዛ እየተንፋቀቀ ከቤት እግረኛ ላይ ይደርሳል። ይሄ ነገር እኔ ቤት ነው እንዴ እላለሁ። ይኸው ይለኛል። ይሄ አንቺ ቤት የተላከ መንፈስ ነው፣ ይው ይለኛል። እነሱ በሀይለኛው ይጸልያሉ። ጸልያለው ግን አያለው። ከዛ እየተንፏቀቀ ከቤት ወጥቶ እግረኛ ላይ ደረሰ። ከእግረኛ ላይ እየተንፏቀቀ የአንድ መኪና ጠጠር እንደተጣበቀ አስፓልት ላይ ደረሰ። አስፓልቱን ብሎ ብሎ ብሎ ብሎ በጸሎት በራቸው ላይ ደረሰ። ከፊት ለፊት ያሉ ትልቅ ሙስሊሞች አሉ። አጥራቸው በር ላይ መግቢያው ላይ ደረሰና ቆመ። ልክ አጥራቸው በር ላይ ደርሶ ሲቆም ጸሎቱ ቆመ። ከዛ በጣም ተገረምኩ በጣም ተገረምኩ። እግዚአብሔርን አመስግኝ ወደ ቤት የገባውና ለእነሱ አልነገርኩም። ለህቴ ነገርኳት። አንቺ አልኳት ስገባ በሌላ ቀን በማግስቱ እኔ ትላንትና እኮ ሲጸለይልኝ ሙሉ ወንጌል አልኳት እንደዚህ እንደዚህ አይነት ነገር አየሁ በአይኔ መንፈስ ቅዱስ የሚባለውን መሰለኝ ያወራኛል ይሄ እኮ ከአንቺ ቤት የሚወጣው ነው፣ በአንቺ የተላከ መንፈስ ነው እያለ ያወራኝ ነበረ። ከዛ መንፈስ ነው የሚወረወርብሽ ከግራ እና ከቀኛለ መንፈስ ነው እያለ የሚያወራኝ ነገር አለ። ከዛ የአንድ መኪና ድንጋይ ተጎትቶ ወጥቶ አልኳት እነ ከሌበር ላይ ሲደርስ ቆመ ስላት እንቴ አለችኝ። ታዲያ እነሱ ቤት እኮ እንደሚወራው እንደዚህ ዘንዶ ምን አለ። አይ እሱ ባይኔ አይቻለሁ አልኳት። ማታ አምሽተን ስንገባ በአጥር ዘሎ ከአስፓልት መቶ በአጥር ጅራቱ ረዥም ነው ሲገባ በግንባቸው ላይ ድንጋይ አንስተን ልንመታው ስንል ገባ። ጭንቅላቱ አካባቢ ድመት ያክላል። ጅራቱ ደግሞ ከዚህ በፊት ነው እንግዲህ ጌታን ሳልቀበል እና የሚወራው ብቻ አለለ ምን የባይን አይቻለሁ፣ ማታ አልኳት። ልቅሶ ቤት አምስተን ማታ ስንገባ ከአራት ሰዓት በኋላ እንደዚህ እንደዚህ በግንቡ ላይ ሲኬድ እየሄደ ሲገባ እንደ ምን አይነት ድመት ነው የጅራቱ ረጅም ብለን ስንል፣ አይ የከሌ መንፈስ ነው እኮ እሱ የሚጠነቁለው ያውቁታል። በቃ ሰውየው የታወቀ ነው፣ የታወቀ ነው። የእሱ እኮ ዳንጊ ሆኖ ምናምን አሉ። ከዛ ተውኑ እኔ በግልጽ በአይኔ አይቻለሁ፣ የሚወራው ሳይሆን እውነቴ ነው። በአይኔ አይቻለሁ። ማታ ግን አላወቅኩም እንደዛ መሆኑን። ጭንቅላቱ ድመት ያክላል፣ ጅራቱ ከዚህ ከእነሱ ግቢ አንስቶ ከሌ ግቢ ድረስ ነበረ። የመጣው ከታች ነው። እንዲዞሩ ሲገባ የሁ አልኳት፣ ወይኔ ብላ ጮኸች ማለት ነው። በዛ ያ ነገር እርግጠኛ እንደሚወረወርብኝ አወኩ፣ ከነሱ መሆኑን ብዬ ለእሷ ነገርኳት ነበረች በእኔ ነው ጌታ ነው ያገኘችው። ከዛ የአንስት ነግሪያት አግኝታ ነበር፣ አይደለም ያኔ ይህን ስነግራት አግኝታለች። በፊት ግን እንዲሁ ወሬ ነው። እሷም እኔን ቀድሜ ያገኘሁት በእኔ ነው፣ እሷ ደግሞ ጌታ ነው ያገኘችው ከእነ ልጆቿ እና በዛ ምክንያት ያ ዘንዶ እንዳላቃለው ግን ይሄኛውን ከጎኔ ያለውን እፈራለሁ እንጂ ከፊት ለፊት ያሉት በጣም ስለምቀርባቸው እንደዚህ አይነት ነገር ይላክብኛል ብዬ አልጠብቅም። ለምን ዘንዶ ምናምን ስላለ አዘንዶ ያለው እዚህ ላይ ያለው ጎኔ ላይ ያለው እና በጣም ታዋቂም ነው። በጣም ታዋቂ አሁን እሱ ሱቅ አለው። ሱቅ ውስጥ እቃ ተጭኖ ሲገባ በመኪና እናይም ነው የሚለው። አካባቢው ላይ የሚሸጡት ባለ ሱቆች የእሱ ለሊት ነው ገብቶ የሚያድረውን የሚባለው። እኔ ማንም ሰው አያውም ለሊት ነው ገብቶ የሚያድረው በዳንግቦ ነው የሚያስገባን የሚባለው ሰውየው እና ይፈራል። ድሮም እነዚህን ግን ከፊት ለፊት ከአስፋልቱ ተሻግሮ ያሉትን በጣም ነው የምቀርባቸው፣ እወዳቸዋለሁ እና እንቀራረባለን በሶሻል ላይፍ በሁሉም ነገር። ስለዚህ እነሱን አልጠረጥርም ነበር። ግን የወጣው ድንጋይ እነሱ በር ላይ ደርሶ ሲቆም ራሴ የራሱ ጥያቄ የሆነብኝና አቆምኩ ጉሬን መሰብሰብ። በቃ በጣም በፊት ግን ቤት እገባለሁ እንዲያብሬው ጌታን ሳልቀበል እራሱ እኛ ተለያይተን አናቅም። የእነሱ በዓል ሲሆን ዛሬ የክርስቲያኖች ግብዣ አሉ ተብለን እንሄዳለን። ላለው ነገር ሁሉ ተሳትፎ እናደርጋለን እና በዛ ነው እንግዲህ የምንኖረው በህብረት ሙስሊም ክርስቲያን ምናምን ብለን ልዩነት የለንም። ግን ጌታን ሳገኝ ከምማራቸው ከሚነገረኝ አኳያ ብዙ ነገሮችን እያወቅኩ መጣሁ እና ያ ነገር ያን ሁል ጊዜ በየሳምንቱ እየተጸለየልኝ እየተጸለየልኝ ቢሰበርም ውስጤን ያመኛል። አቁሜያለሁ፣ በጣም አቁሜያለሁ። በቃ ጌታን ከተቀበልኩ ጀምሮ እነሱና እኛ ሃይማኖታችን ስለሚቃወሙ አልሄድም እኔ ማንም ቤት ስራዬም ጊዜ ስለማይሰጠኝ አልሄድም እንደገና ደግሞ እነሱ ጌታ እንደተቀበል ሲያውቁ ራሳቸው ተለዩሽ አዎ በቃ እኔም ራሴን አቆምኩኝ ማለት ነው እና እንደገናም ደግሞ ከአረብ ሀገር መጥቼ ስራም ስለጀመርኩ እንደ ድሮ ስራ ፈትቼ ስለማልቀመጥ አሁን ስራዬን ስለማባረር ከማንም ጋር አልገናኝም የሆነ እንትን ነገር ሲኖር ብቻ ህብረት አድርጋለሁ እንጂ አልሄድም ከብዙ ጓደኞቼ ጋር ራሱ ህብረት አቆም ያለው ጊዜም የለኝም ማለት ነው ለራሴም ስራ እና በዛ በዛ የተነሳ ከነሱ ጋራ አቋረጥኩኝ ይሄ ነገርም እየባሰ መጣ። ያመኛል እና አንድ ቀን እንዲሁ ስሰራውዬ የሆነ ልጅ ሞቶ ቀብር ሄደን አሁን ይህ መልእክት ከመጣ በኋላ ምንም የተፈጠረ ነገር የለም። የትኛው መልእክት? ምንም የተፈጠረ ነገር ለሳለሽነገርሻዛ ምንም ቤት መተሽ የተለወጠ ነገር ምንም ነገር የተለወጠ ነገር የለም። በየሳምንቱ ግን አለ። እነሱ ውሎ ጫት ስለሚቅሙ እንትን ይላል፣ ይመጣል፣ ይዋጋኛል። እኔ ደግሞ መዋጋትን አልችልም፣ በኢየሱስ ስም እያልኩ ማባረርን አልችልም ከዛ ሄጄ ይህን ጌታን ተቀብዬ ቆይቼ እንግዲህ ሁሉም ነገር አልቆ ለራሴ በምኖርበት ሰዓት ሰው ሞቶ ልቅሶ ሄድኩኝ። እዛ በቆምኩበት ቦታ ጫማዬ ወጠረኝ፣ እግር ያበጠ ሰውነቴ ሁሉ አባበጠ እና መቆም አቃተኝ። ለጓደኛዬ ቀስ ብዬ አያላልኳት ልወድቅ ነኝ፣ ጫማዬ ሁሉ ወጥሮኛል ራሴን መቆጣጠር አልቻልኩም። የምቀመጥበት ፈልጊልኝ አልኳት። ቆይ ቆይ ሬሳ ይዞ ሊሄዱ ነው ሰው ሲነሳለች እና አስቀመጠች። ተነስቼ ከዛ አልተንቀሳቀስኩም። ቀብረው እስኪመለሱ ከዛ በአቋራጭ ወጣንና በባጃጅ ዘን ቤት የገባው ካልጋ አልተነሳውም። ታመምኩ አስራ አምስት ቀን ሙሉ ማስታጠቢያ ከስሪ አይነሳም። አልበላም፣ አልጠጣም፣ ውሃም ከገባ ይወጣል። ወባ ታይፎድ እዛ ደግሞ ያለው በረሃ ስለሆነ ታይፈስ ይባላል። መድኃኒቱን ማልወስደው ነገር የለም እወስዳለሁ፣ ለውጥ የለውም። እወስዳለሁ፣ ለውጥ የለውም። ከዛ ትኬት ቆረጡልኝ አዲስ አበባ ሕክምና እሄዳለሁ ብዬ የወንድሜ ልጅ እዛ ነበር ያለው ለስራ መጥቶ፣ ለሱ ደወልኩለት። መጣ ሄዶ ትኬት ቆረጠልኝ። አሁን ቆረጠልኝና መጥቶ እንደዛሬ ሂዱት ልንመጣ ነው፣ በጣም አሞሻል ማለቱን ሰምቼ ስትለኝ፣ አትምጡ ትኬት ስለተቆረጠ ኤርፖርት ጠብቁኝ ነገ ልነሳ ነው አልኩ። መታመም ተደውሎሉ ተነግራቸው፣ ከዛም በኋላ እሺ ብለው ይሳለመም እዚህ ነበረች። ሁለቱም እዛ ኤርፖርት ጠበቁ። ስመጣ፣ ያ ሜን ማክል ሴትዮ በ15 ቀን ውስጥ የለውም ሾኮኛለው፣ ነጭ ነው የሆነ ሰውነቴ በጣም እና እቺ ሁለተኛዋ ልጄ ገና ስታይ ሳቀች። ረማዬ የድሮ መልክሽ ተመለሳል እንዴ ቅላትሽ፣ ምናምን ጥቁረትሽ ሁሉ ጠፋ። አስትለኝ አንቺ የተጎዳውትን ያጣቂም አሁን ያዥኝና መኪና አስገብኝ አልኳት። ይዛ ይመጣች ሂሩት ጁስ ምናምን ይዛ ነበር የመጣችው። ይዞኝ ቤት ገባው። በቃ ያልወሰዱኝ ቦታ የለም። ዛሬ አሞኝ በጣም ብሶብኝ ካደረ የሆን ስራ ይቀርና፣ እሱ መኪና ይሾፍራል፣ እሷ ደግፋኝ ትሄዳለች። አዎ በማግስቱ ደግሞ ትንሽ በጣም አሞኝ ተሽሎኝ ካደረ እሷ ትሾፍራለች፣ እኔ ከኋላ ተኝቼ፣ እንደ ጻን ልጅ የማያዝልኝ ነገር የለም። ግን አልበላም፣ ከገባ ፌስታ ይዤ ነው መኪና ላይ ብዬ ብዬ፣ በቃ ጨጓራ ይላሉ፣ እዚህ ደግሞ ይሄ ነው ይላሉ። ምንም ሊታወቅ አልቻለም። መጨረሻ ላይ ሂሩት ያልኳት ወይ ህክምናው ስላልተገኘ እኔ ጨጓራ አይደለም ህመሜን ምን እንደሆነ እኔ ያውቀዋለሁ። ልቤ ላይ ነው። ስለዚህ ቸርች ሄጄ መሞተው አልኳት። ማለት እነሱ ፈቃደኛ ስላልሆኑ ቸርች ልኩኝ፣ እኔ ደግሞ መሄድ ፈልጋለሁ እና ህመሜን ማወቅ ፈልጋለሁ። ቸርች ሄጄ አልኳት። እንዴ ምን ያደርግልሽ አላውቅሽ? አይ አውቄ መሞት ይሻለኛል። እንደዚህ ታመሜ መተኛት አልፈልግም እኔ በእግዚአብሔር ቤት ሆኜ እንዴት እሞታለሁ? በምድረ በዳ ላይ አልሞትም ነበረ በዛን ሰዓት ጠላት አይገለኝም ነበር። አሁን በክርስቶስ ቤት ሆኜ እንዴት ለሞት ይሰጠኛል? ምንም ነገር ሳላየ ከእሱ ጋር መቀጠል ሳልጀምር አልኳት። እማ እየተወልቅያለች መንገድ ላይ ያለች መታወቂያለኝ ወድቄ ከሞት በመታወቂያ ትጠራላችሁ አልኳትና እምቢ ብዬ ሁሌ ይዘው ሲሄዱ እንዲላሉ ለአንበረቴት ጋር ነው ብዬ ጠይቃለሁ መኪና ላይ ቁጭ ብዬ ስለሚያመኝ አላቀውም። ቦታው ላምበረቴት ጋ ነው ስል በዚህ ብሎ ወስደኛል። አማቼ ግን አላቀውም። ተመልሼ ታክሲ ላይ ሁኜ እየጠያየኩ ሄድኩና ልቸርች ገባሁ። ገና ተሰርቶ አላለቀም። እንዳውም ያኔ ስገባ ቁጭ ብያ አለውኝ። በዛ ላይ ታምሜ በጥቼ አይኔ ላይ ትልቅ ነገር ጣለብኝ። ይሄን አይኔ እና አይነ ስውር ሆኜ እንዴት አድርጌ ልሂድ? መቼ ነው እንደዛ አይነት ታምሜ መጥቼ? አይ አሁን የመጣሽ ጊዜ አይነሽ ማየም ነበር። አይ መጥቼ እዚሁ ክለክ ምን አመጥቼ ነው? ይሄን ደግሞ እየተጨመረብኝ፣ ሙሉ በቃ በቃ፣ ይሄ ማየት አይችልም። እንዲህ እንዲህ አድርጌ ነው የሚሄደው። እንዲህ አሁን፣ ከዛ ይዘውኝ አቧሪ ወሰዱኝ። ተመረመርኩ፣ መነጽር ታዘዘልኝ። ቁጭ ብዬ ያያለ ቀጥታ ከላይ ከመድረኩ ቀጥታ ወደኔ መጣና ተነሻለኝ፣ አስነሳኝና፣ ይሄን መነጽር ያደረግሽው እኮ ለጌጥ አይደለም ማለኝ። አዎ እኔ የታመምኩት ሌላ ነው። እንደገና ከመጣሁ በኋላ አይነ መም ተጨመረብኝ አልኩት። ታምኛለሽ አሁን ብጸልይልሽ አለኝ። አዎ በምን ነው የመጣሁት አልኩት። ሲጸልይልኝ ወዲያውኑ ዝንብ ያክላል እንዲቁጭ ብሎ ነው ያለው እና መስታወት እያየሁ እንዲያድርገ ሳነሳው አይነሳም። አይ ሌላ አይነት ተጋድሞ ነው ያለው። ከዛ እሱ ሲጸልይልኝ ከመቅስፈት የት እንደገባ አላውቅም። ከዛ መነጽ ያ ከአይኔ ጠፋ። አዎ መነጽሌን በኪስ ያደረግኩና አላመንኩም ራሱ ዋልኩኝ። አሜን ስሙ የተባረከውን ጌታ ያንን ገፈፈልኝ። እዛ ቆይቼ ተነስቼ ወዲያውኑ እንዳለኝ እንጂ ማዘር አለኝ። አቤት የዛሬ አምስት ዓመት ኦፐሬሽን ነበርሽ አለኝ። አዎ ኦፐሬሽን ነበርኩ። ምን አለኝ? ልብሽ አካባቢ አለኝ። አዎ ልቤ አካባቢ ያሞጠጠረ ፈንድቶ ለአስራ አራት ቀን ሆስፒታል ተኝቼ ነው የወጣሁት። እና ኦፐሬሽን ነኝ አልኩት። ታዲያ እዛ ላይ እኮ እጢ ፈሶበት ግራና ቀኙን ካንሰር ሆኖብሻል ሲለኝ በኢየሱስ ስም እኔ በካንሰር አልሞትም፣ ክርስቶስ ቤት መጥቼ እንዴት በካንሰር እሞታለሁ አለው። እሱ አዳኝ ነው ሲባል ነው የምሰማ፣ እንዴት ሴጣን መጥቶ በካንሰር ይገለኛል? አልሞትም አልኩት። እና ወጥቼ ሄድኩ ወደ ቤቴ። አላጸለይኩም ምንም አላልኩም። ሄድኩ ወደ ቤቴ ገብቼ ቁጭ አልኩ። ቅባት አልበላም፣ በርበሬ ነክ ነገር አልበላም ዳቦ ብቻ ነው ቀለቤ፣ ዳቦ በጎመን በተጠበሰ ጎመን ወጥ የነካው ነገር አልበላም። እንደዛ ሆኜ አንዳንድ ሊትር ውሃ ጥዋት ተነስቼ አሞቅና እጠጣለሁ፣ ሙቅ ውሃ። ያንን ጠጥቼ ግማሽ ሰዓት ከቆየ በኋላ ኮልጌት ታደርግና በጥርስ ብሎች ጥርሱ እንደሚበሩች ሰው እንዲስፈገፍግ ያ ግልብጥ ብሎ ሲወጣ ማስታጠቢያ ሙሉ የእንቁላል ነጩ የለም፣ አስኳሉ ሳይሆን ነጩ። እንደሱ አይነት ነው፣ እንዲህ እንዲህ የሚንቀጠቀጥ ነገር ነው የሚወጣኝ። ከዛ እስከ ሶስት ቀን ሁለት ቀን ሰላም ነኝ። ጠዋት ጠዋት ሁሌ በየሶስት ቀኑ አንዳንድ ሌትር ውሃ እያሞቆጠጣለው ምግብ አልበላም። እንደገና ደግሞ ዝንጅብል ቀቅዬ ከሮዝመሪ ጋራ እያፈላው፣ እሱም በሃይላንድ ጨምሬ ነው ይዤ የምጓዘው። የትም ቸርች ብሄድ በሱም ከሆነ በሱ በዝንጅብል ውሃ በጥብጭ ነው ይዤ የምሄደው። ምግብ አልበላም። እንደዛ ብዙ ቦታ ትሄጂ ነበር። ብዙ ቦታ ሄዳለሁ። በቃ እግዚአብሔርን ፍለጋ ቤት ውያ አላቅም። አንድ ቀን እና ከይነ ሂሩት ጋር ወጥቼ ልጄ ሁለተኛዋ ስታገባ ቤቱን ለቃ ስትወጣ ቤቷ ልጠብቅ እዛ ተቀመጬ ነበር። ሰሚት ብቻዬን ነው የምኖረው ቤትም መዋል ስለማልፈልግ ቤት ዘግቼ ቻርች ማልሄድበት የለም፣ ብዙ ቦታ ሄዳለሁ። አሁን ስመጣ እንግዲህ ያው ታሪኩን ትቀጥይልናለች። ችግር የለም እረፍት አድርገን እሺ። ተመልካቾቻችን የተጣጠላችሁ የምትገኙት የሲኤምኤን ቴሌቪዥን ህያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። ታሪኩ አላለቀም ይቀጥላል። እንግዲህ ባላችሁበት ቆዩ ተመልሰን እንገናለሁ። ይህ ህያው ምስክር ነው።